ማኖት በመጀመሪያ ምስጋና ለሚሰጥበት ቦታ ሄዳ ምስጋናዋን አቅርባ ከዛ በኋላ ፎቶዋል። በነገራችን ላይ ብሩኬም እንዲህ ነበር ያደረገው ማለት ነውጣ መሽቶ ልደቱን እስከማየው በጣም ነው የቸኮልኩት ከምነግራችሁ በላይ። ዳኒ ዳ የምታውቁት የምትወዱት የምታከብሩት አልሰሹን ዞር አሉ ነው ሶስት እና ምን ጀመረች ጋይ ፍጼ እንግዲህ ብላ ብላ ወይዘሪት ዳኒል መገልበጥ ማለት ነው። ሰው ግን ማለት ነው ወደ ነፈሰበት ነው። አያችሁ አሁን እሱ በተቀበለው ካራክተር ዩቱብ ቻናሉ አልሞላ ሲለው ግልብጥ ብሎ ዳኒል እንዴት እንደዘቀዘቀውና እንዴት እንዳደረገው አያችሁ አደለ? ግን ዩቱብ ቻናል ላይ ማለት ነው። በጣም ያልገባችሁ ሰዎች እስኪ እያያችሁ ንቁ እስኪ ንቁ ቤተሰቦች ሰላም ጤና ይስጥልን ውድና የተከበራችሁ የጨረቃ ፋሚሊ ቤተሰቦች እንዴት አላችሁ እንዴት ናችሁ እንዲሁም የሌሎቻችሁ የዩቲዩበሮች ቤተሰቦች በሙሉ እንዴት ናችሁ ደህና ናችሁ አለን እኛ ደህና ነን እግዚአብሔር ተመሰገነ ይሁን ለሁላችንም የእግዚአብሔር ሰላም ከኛ ጋር ይሁንልን ዛሬ እንግዲህ የቀመሟ የሃይማኖት ታደሰ ልደት በመጀመሪያ ኪዳን ረደጅ ሄዳ እንኳን ለዚች አደረሽኝ ብላ እንግዲህ ደስ የሚለው ነገር ባሏ የተወለደው በሀያ አንድ ነው። እሷ የተወለደችው በ አስራ ስድስት ነው። ኦ ማይ ጋድ! በጣም ነው ደስ የሚለው በዚህ አጋጣሚ ማለት ነው ዛሬ እንኳን ተወለድሽ ብዬ ፖስቼ፣ ቅን ትርር ያላቸው የጠላት ሀፒ ቨርስ ያስፈልጋትም ምናምን ብላችሁኛል። ሄጀ ሄጄ ልጋበዝ ልበላ ነው። አሁን ደግሞ ስበላ መድኒት አድርጋችሁ እንዳሰጡኝ ያደራችሁን ማለት ነው። አሁን ልላቸው የፈለግኩት ነገር ምንድን ነው ዳኒ ምንም አይነት ነገር ሳያይ ሳታዩ እንደዚህ ልደቷን ያከብራል። ዱባይ ነው የምታከብረው፣ አዋሳኔ የሄደችው ምን ያላላቸውት ጉዳ አለ። ግን በግምት ወሬ ማውራት እንደዚህ ይቀላል ነው እንዲቆይ እኔ ግርም የሚለኝ ነገር ማለት ነው በግምት ወሬ ማውራት ቀላል ነው። እና ዛሬ ማለት ነው እንደው ብሩክ ልደቱ ላይ እንኳን ባይገኝ እንኳን ሜይ ቢ ይገኛል ብዬ አስባለሁ። ባይገኝ እንኳን ማለት ነው የኛ የቤተሰቦች ችግር ነው። ለመመሰላችሁ ልደትሽን እንኳን ላክብርልሽ ልደትሽ ጊዜ እንኳን አብረን እንሆን ይቅርበኝ እያለ ሲለምናት የነበረ ጊዜ እኔ ከሀገር ደወጣ ነው አለች ማለት ነው የዛን ለአንድ ቀን ልደት ብለህ እንዴት ህይወቷን ታበላሻለህ? እንዴት ስትሉ ነው እንዴ አለ አጅሬው። ደግሞ በራሱ መንገድ መሄድ ጀመረ ማለት ነውእና የኛ ተጽዕኖ አለበት። ዛሬ ልደቱ ላይ ባይገኝ ማለት ነው ሜቢ ግን የሚገኝ ይመስለኛል ሳስበው ማለት ነው። ሌላው እንግዲህ ቅመሟ ውብ ሆናለች፣ አምሮባታል። ጫማዋ፣ ቀሚሷ ምናምን ቀሚሷ አጠር መጠን ያለች ቀሚስ ናት። እንግዲህ ያው ብዙዎቻችሁ ባለባበስ ያው ከብሩክ ጋር ቆንጆ ሴት ሲመጣ ከብሩክ ጋር እግሯ እየታየ ገላዋ እየታየ ትላላችሁ። እንግዲህ የሃይማኖት ገላ ገላ መስሎ ካልታያችሁ እንግዲህ ምን ይደረጋል ታዲያ እና ያው እንደዚህ ነው። በቃ ከህዝቡ ጋር ከአየሩ ጋር ስትቀላቀሉ እንዲ ነው የምትሆኑት። እንግዲህ ያው ሁላችንም ጥሩ አመለካከት ቢኖረን የተሻለ ነው። እዚህ ጋር ስራና ስራ ነው የያዙት እነሱ በሚሰሩት ላይ ደግሞ እኛ ሀሳብ የምንሰጠው ስራ ነው ብላችሁ ማሰብ አለባችሁ። አንዳንዶቻችሁ ጭንቅላታችሁ ዝም ብሎ በድፍን የሚያስባለ ዛሬ እንኳን እኔ ሃይማኖት አቢ በስደይ ስላልኳት እኔ የእሷ ክብር የእሷ ምን አይቀንስም አይደል እንዴ ማንኛውም ሰው አይደለም እንኳን ደም የተቀባ ሰው እንኳን እንደዚህ አይባልም፣ እንኳን ቀርቶ ማለት ነው። እኔ ግን ስቄ ባችሁ ነው ያለፍኳችሁ። ምንም አልመሰለኝ። ሲጀምር እንደምትለው አውቅ ነበረ ስፖስተው ገና ማለት ነው እና እና እንደዚህ አይባልም በፍጹም ማለት ነው። ኤኒዌይስ የፈለጋችሁትን ብትሉ ምንም አይመስለኝም፣ ግን እናንተ መቼ ነው የምትነቁት? እንደዚህ ብላችሁ የጻፋችሁ ሰዎች መቼ ነው የምትነቁት ነው የእኔ ጥያቄ። መቼ ነው የምትነቁት? የምትባንኑት? እንዲህ ሁሉ ጊዜ ህፃን መሆናል። እንዲ ሁሉ እቃ እቃ ጨዋታ አለ። እንዲ እቃ እቃ የሚጫወት ሰው አሁን ሁሉ ጊዜ እቃው ሲነካበት አትንካብኝ እያለ ኦ ይላል። ስለዚህ እናንተም እኮ ድግ የሃይማኖት ፖቶ ሲባሰት አንቺማ ጠላት ነሽ እንደዚህ ነሽ ህ አሁን ልደቱ ጋ ሄጄ እርግጠኛ ነኝ ኬክ ስጡ ብል ማለት ነው፣ ወይኔ ለሷማ በቃ መድኃኒት አድርገሽ ስጫት እንደዚህ እትት እትት ግድያት ነበር ምትሉት ማለት ነው። የምሬ ነው ግን አልችልም። ችግሩ እውነት በጣም የሚያስቆኝ የሚያስቆኝ የሚያስቆኝ ኦዲየንሶች አሉ። ለምን ታወኝ አላችሁ? ቆይ እንዲህ ማናደዳችሁ ከሆነ ለምን ታወኝ አላችሁ? የቀብራራው እህት እኮ ስለሆንኩ ነው። ቀጥል እያላችሁ ታዩኛላችሁ። ገና ታዩኛላችሁ፣ ቀጥል እያላችሁ ማለት ነው። የምሬ ነው እንዴ። ጉድጎሎ እኔ ያልጠራኋችሁ ለምን አየታችሁ? ለምን ተሳድባችሁ ኮመንት ትጽፋላችሁ? ከጻፋችሁም ደግሞ ደህና ኮመንት ጻፉ፣ በደንብ ተሳድቡ። በደንብ በቃ የሆነ አለ አይደለ? በቃ የሆነ እንዴት ነው የሆነ ምንድን ነው ቤት የሚመታ ስድብ ዝም ብሎ ቤት የማይመታ ስድብ ስትሳደቡ ይደብራል። ቤት የሚመታ ስድብ ደግሞ የማርያም ፕሮፋይል እየቀየራችሁ ተሳደቡ። እኔ ጋር የምትሳደቡ ሰዎች ፎቶ አድርጎ ወይ ጥቅስ አድርጋችሁ ተሳደቡ። ከዛ ውጭ ሌላ ምንም አላችሁ፣ ልቦና ይስጣችሁ። ዛሬ ግን ሃይማኖት ታደሰ ኢንስታግራም ላይ ያለው ቪዲዮ ቲክቶኩ በሙሉ ሞልቶታል። በኢየሱስም አቤት ደግሞ ብሩክ ቢኖር ቀብራራ ቢኖር በጣም ያምር ነበር። ባይ ዘ ወይ እቅፍ ድግፍ ጥብቅ አድርገህ ማንም እንዳያያት ማንም እንዳይነካት ሸርተት ሸርተት ጉብጥ እንዳትቀጥ አድርገህ እዚህ ደረጃ ላይ ይችን አመቷን እዚህ እንድደርስ በውብ ሁኔታ ስላደረስካት አቶ ብሩክ አለማየሁ ክብር ይስጥህ፣ የምሬ ነው፣ ክብር ይስጥህ። እኛ ሴቶች ብቻችንን ስንሆን ብዙ ነገር ነው የምንመኘው፣ ብዙ ነገር የሚሆን ይመስለናል። በተለይ በሃይማኖት እድሜ ላይ ስንሆን በጣም ብዙ ነገር ያላየ ያላየ የሚያቅ ያውቀዋል፤ የማያውቀው ደግሞ ያው እየተሳደበ ኮመንት ስር ሁል ጊዜም ጭንቅላቱ ትንሽ ስለሆነ ያልፋል። ግን የሚያቅ ሰው ያውቀዋል፣ ሁላችሁም ታውቃላችሁ። ስለዚህ ልጅ ስትሆኑ በተለይ አሁን ሃይማኖት ባለችበት እድሜ ላይ ስትሆኑ በጣም ብዙ ነገር የሚያታልላችሁ ነገሮች አሉ። የሚያልፉ ሆነው ግን የማያልፉ የሚመስላችሁ ነገሮች አሉ። ብዙ ነገሮች ማ አጓጌም፣ የሚያታልልም ብዙ ነገር። ግን እነዛ ነገሮችን እንዳትታለል አቶ ብሩክ አለማየሁ ከጎኗ ሆኖ እንደዚህ ነው እንደዚህ ነው እያለ እዚህ ደረጃ እንድትደርስ ስላደረጋት የኛ የሴቶች አለቃ ብሩክ አለማየሁ በጣም አድርገን ነው የምንወድህ። ብዙ ነገር ገና ከአንተ እንጠብቃለን። የሀይሚ ውበት ብሩክ ነው። የብሩክ ውበት ሃይማኖት ናት። ብሩክም በዚህ አቋሙ፣ በዚህ ውበቱ ላይ እማትመጣ ሴት እማትመጣ ቲክ ቶከር የለችም ነበረ። ቡራችን ደግሞ ያው የዋህ ነው እንደምታውቁት። በየዋህነቱ ብዙ ሰው ያልሆነ ነገር ውስጥ ሊገባብንም ላይገባብንም ይችላል። ከዛ ከዛ ነገር ሃይማኖት እንቅቅን ጥጥ አድርጋ ይዛ እዚህ ስላደረሰችልን በእንደዚህ በጥሩ ሁኔታ እኛ የአረብ ሀገር እህቶቹ እንድናቀው ስላደረገች በጣም አድርገን እናመሰግናለን ማለት ነው። እኔ በራሴ አመሰግናለሁ። እኔም መሰሎችም የኔ ኦዲየንሶች አላችሁ በምናገረው ነገር ስለ ሃይማኖትም ስለ ብሩክም ምትወዱኝ አላችሁ ለእናንተም እንኳን ደስ አላችሁ። ዛሬ የሃይማኖት ልደት ነው። ብሩክና ሃይማኖት ደግሞ መቼም እንደማይለያዩ ሁሉ ጊዜም ቃሌ ነው። እነሱ ዩቱብ ቻናል ከከፈቱ ጀምሮ ሳይጣሉ ሳይጣሉ አያውቁም። ግን ቢጣለቁ ቢጣሉም መልሰው አንድ ናቸው። አንድነታቸውን ደግሞ አንድም ቀን ሳላወራ በቪዲዮ ውስጥ ሰርች አላቅም። ሁሉ ጊዜ ሲስ በምታወሪው ነገር ብሩኬና ሃይሚ ተስፋ አገኛለሁ። ተስፋ ያለሁ ራሴን አሞኝ ነበር እንደዚህ ሆንኩን። ባንቺ ወሬ ተጽናናው የምትሉኝ ብዙ ስላላችሁ ለእናንተም እንኳን ደስ አላችሁ። አሁንም፣ ነገም፣ ዛሬም። ዛሬ ክፉ ነገር ልታዩት ትችላላችሁ። በሃይሚን ልደት ላይ ምሳሌ ነው የምላችሁ። ከወሬው አንጻር ነው እንጂ ምንም የተረጋገጠ ነገር አልሰማሁም። ግን ከሚያወሩት ነገር ይህ አበባ የተቀበለችው ከዳንኤል ነው። አባ ዳኒ ዳኒ ነው ያመጣላት። ብዙ ነገር እየተባለ ነው ግን እኛ የምናውቀው ከዳኒ ጋራ እንደተዘጋጋች እንደተኮራረፈች ነው። ሜቢ ብሩክን፣ እንደዚህ ከሆነ ነገሩ እኔም አስለቅሳለሁ ብለዋለች ብለዋለች። ያው ብዙ ቲክታከሮች ይኖራሉ፣ አርቲስቶችም ሊኖሩ ይችላሉ። ከነዛ ከነዛ ጋር ልትተዋወቅ ትችላለች። ሃይማኖት የሆነም ሰው ይዛ ትመጣለች። ሳምበዴ ማንንም ቢመጣ ማን ማለት ነው። እናንተ ተስፋ አትቁረጡ፣ የምሬ ነው ብላችሁ ብሩክና ሃይሚ ስራና ስራ ብቻ ነው የያዙት ለምስላችሁ እናንተ እናንተን እያከበሩ እስከ ዛሬ ድረስ ምንም ነገር የሰሩት ነገር የለም። እኛም በስራቸው በጣም ወደናቸዋል። አሁንም ደግሞ ከፊ በሉ በቃ ስሩ። መስራት እየቻሉ መስራት እንዳይችሉ እንቅፋታ ነው፣ ገባቸው። አሁን ላይ ግልጽ ነው ሁሉም ነገር ለምን። እድሜ ለብሩክ የእናቱ ልጅ የኒ ቀብራራ ብሩክ እንዴ! እድሜ ለብሩክ ሁሉን ነገር ግልጽ ልጣ፣ ለምን ይጨነቁ ብሏል። እሱ ጭንቅ አይወድም። እንደምታዩት ነው ገባችሁ አይደለ? አይዲያው የሌላ ሰው ሲሆን እሱ ተጨንቆ እኛም ተጨንቀን ነበረ። አሁን የአይዲያው እሱ ነው። አይዲያው ምን እንደሆነ ሀሳቡን ነገረን። እንደምታዩት ነው። ኤኒዌይስ ሁሌ ጊዜም ደስታችሁን ነው የምመኝላችሁ። ለብሩክና ለሃይሚ፣ ይችን ቀን ለዚች ቀን ያበቃሽ ፈጣሪሽን ስላመሰገንሽ ኪዳ ንብረት ሄደሽ በጣም በጣም ትልቅ ሰው አርጌሻለሁ። ሃይማኖት ታደሰ ሁል ጊዜ ብሩክም የልደቱ ጊዜ መጀመሪያ ቤተክርስቲያን ሄዳል፣ ከዛ በኋላ ነው ልደቱን የሚያከብረው ማለት ነው። እና በጣም ደስ ብሎኛል። ቤተሰቦችን በጣም ደስ ብሏችኋል። ኢንስታግራም ላይም ቲክቶክ ላይም እያስተላለፋችሁ ያላችሁን ነገር በጣም በጣም ደስ ይላል። እነዚህ አንድ መሆን ያለባችሁ የቡቡ የምእህቶች ቃላችሁን ተግብራችኋል። እንግዲህ የሀይምዬን ደግሞ ፈጣሪ ልቦን አይስጣችሁ፣ የምትሳድቡት ማለት ነው። እኔ ኮመንት ስር የምትሳድቡኝም ብቻ ነው፣ ሌሎቻችሁን አላልኩም አላልኩም ኮመንት ስር ግን ጧት ሃፒ በርዴይ ስላልኳት፣ ለራሱ ኮመንት ስር ሃፒ በርዴይ ማለት ነው የሚቃለው? ወይስ አንቺ አስመሳይ፣ አንቺ ምናምን፣ አንቺ ምናምን የታውቀሽ የምታውቂው፣ በቪዲዮ ለነሱ ነው ይሄ መልስ የምሰጠው፣ እንጂ በጣም በጣም ጥሩ ጥሩ የሆናችሁ ውድ ቤተሰቦቻችን አላችሁ። ለእናንተ አይደለም እንዳይደብራችሁ ማለት ነው። ቀብራራይና ቀብራሪት፣ ወደፊት ማንም መጣ፣ ዳኒም መጣ፣ ሶስናም ከሶስናም ከፍጼ ጋር ልትቀላቀልላችሁ ነው። ገና ይጧጧፋል። ይሄ ድራማ ይቀጥላል ቤተሰብ እና ዛሬ ግን የሃይሚን ልደት እስከማየው ድረስ በጣም ቸኩያለሁ። ለምን መሰላችሁ? በቃ ዳኒ ያከብራል፣ ፎቶሾፕ ተሰርቷል፣ ምናምን በቃ እትትት ተብሏል። ያንን ነገር ለማየት በጣም ቸኩያለሁ። ያ ነገር ካልሆነ በጣም በቃ ዩቱብ ላይ መጥፎ ሰው አለኝ በቁጥር አንድ ደረጃ፣ በቁጥር አንድ ፍቃዱ ነው። በሁለተኛ ደረጃ ደግሞ ብቻ ብዙ አሉ። በውስጥ የላኩልኝ እስኪ እንደው ይሄ ነገር ትክክል ካልሆነ እንደው ተያይተናታል እንተያያለን። ውድ ቤተሰቦች እና ሁላችሁም ባያላችሁበት ፈታ ዘና በሉ ማለት ነው። እንግዲህ የቅመሟ ቪዲዮ በጉጉት እንጠብቃለን እንግዲህ ሁላችንም ማለት ነው። እንደዚህ በኢንስታግራም ፎ ያለ ዋናውን ሳስበው ደግሞ በስማ በጣም የሚገርም ነው የሚሆነው እንግዲህ አብርሃምና ሩታም እንደዚህ በምታዩት ሁለት መቶ ሺ አስተቀብሮላታል ሩታም ማለት ነው ሆዷም እየገፋ ነው ሩት እየሄድ ቆንጆ ካሁን በኋላ ባሰሪ እንኳን የተሻለ ነበር እንግዲህ ምን ይደረጋል የስራው ባህሪ ነው እሷ እንኳን እርጉዝ ሆና እንደዛ እየሰራች ሃይማኖት ታደሰና ብሩኬ የማይሰሩበት ምክንያት ምን አለ ያንን ነው ማሰብ ያለባችሁ። ከአንዴም ስንት ጊዜ እየተጣሉ አባታቸው እንኳን እርቅ እየገባ ምናምን ብዙ ነገር አይታችኋል። ስለዚህ ያ ያንን ነገር ስታዩ በቃ መረዳት መቻል አለባችሁ። ገባችሁ። እኛ ደግሞ የምንሰጣቸው ሀሳብ ከሚሰሩት ቪዲዮ ነው። እኔ አሁንም ነገም ተነገ ወዲያም ሀሳብ መስጠት፣ የሚደብረውን ነገር ይደብራል፣ ደስ የሚለውን ነገር ደስ ይላል። ነው አለቀ። ገባችሁ አይደለ? ስለዚህ ምንም በዚህ ምድር ላይ የሚጸጽት ነገር የለም። ማንም ሰው የፈለገው ይናገራል። ከዛ በኋላ ይቅርታ የሚባል ነገር አለ። ይቅርታ ልብ ከሌለ ደግሞ ምንም ማድረግ አይቻልም። አንተ ሰው አይደለህም፣ አንችም ሰው አይደለሽም፣ የይቅርታ ልብ ከሌለሽ ማለት ነው። ግዴታ ሰው ስንሆን እናጠፋለን፣ የይቅርታ ልብ ይኖረናል፣ ይቅር እንባባላለን። ገባችሁ እኛ አሁን በዛንም በዛ ነበር ከሃይሚ ጋር ክርክራችን። አሁን ግን ነገሮች ሁሉ ተገለባብጠው ሌላ ነገር ስለሆኑ ምንም የሚያስፈልግ ነገር የለም። በዚሁ ቀጥሉበት፣ በርቱበት። እናመሰግናለን። ቤተሰቦችም ባይ ባይ፣ ወዳችኋለሁ። ማታ የሃይማኖት ታደሰን ቪዲዮ እስከማየው እንደኔ ዋጓሰ ኮመንት ስር ጻፉልኝ። ብሩክ ይኖራል አይኖርም የሚለውንም ነገር እየተጠራጠርኩም አለም እያልኩ ለልብ ነኝ። እስኪ ጻፉ ኮመንት ስር